ኃይለልዑል ይትባረክ እባላለሁ። የሶላር ኤክስፐርት ነኝ። ይዤ የመጣሁት የንግድ ሀሳብ በሀገራችን በተለይም ኤሌክትሪክ ባልተዳረሰበት፣ ኤሌክትሪክ በሚቆራረጥበት፣ ኤሌክትሪክ ለረዥም ሰዓት በሚጠፋበት አካባቢ ያሉ የኅብረተሰብ ክፍሎችን በብዙ መንገድ ሊያግዝ የሚችል የንግድ ሀሳብ ነው። ለምሳሌ ብናይ ለችግር እንዲሆነኝ ሃይብሪድ መኪና ወይም የተቀናጀ የኃይል ግባትን የሚጠቀም መኪናን ብናይ ሁለት አይነት ኃይል ግብዓቶች አሉ። አንዱ ነዳጅ ነው፣ ሌላኛው ደግሞ ባትሪ ነው። ባትሪ በሁለት መንገድ ቻርጅ ሊሆን ይችላል። አንዱ በሶላር ሊሆን ይችላል፣ አንደኛው ደግሞ በኤሌክትሪክ ሊሆን ይችላል። ልክ እንደዚህ ሁሉ የእኛም የተቀናጀ ሶላር ኤሌክትሪክ ጀነሬተር ወይም ሃይብሪድ ሶላር ኤሌክትሪክ ጀነሬተር ብለን ያለው አራት ግብዓቶች አሉት። አንደኛው ሶላር ነው፣ ሌላኛው ኤሌክትሪክ ነው፣ ሌላኛው ደግሞ ባትሪ ነው፣ ሌላኛው ደግሞ ጀነሬተር ነው። አራቱን ግብአቶች ለየብቻ እናያቸው። ለምሳሌ ሶላሩ ዋና ስራው የሶላር ሳህኑ የፀሐይ ብርሃንን ወደ ቀጥተኛ የኃይል ፍሰት ወይም ወደ ዲሲ ከረንት ቀይሮልን ወደ ኢንቨርተራችን በመውሰድ 380 ቮልት 50 ሄርዝ፣ 380 ቮልት የሚለው ላይ አስመሩበት። በሁለተኛ ደረጃ ኤሌክትሪኩ አለ። ለምሳሌ ያህል ሶላሩ ፀሐይ ባይኖር ዳመና ቢሆን ወይ ደግሞ በምሽት ሰዓት ላይ ቀጥታ ኤሌክትሪኩ ያንን የኃይል መስጠት ኃላፊነቱን ይወስድና ልክ እንደ ሶላሩ ሁሉ 380 ቮልት 50 ሀርድ ይሰጠናል። ሁለቱም ባይኖሩ፣ ኤሌክትሪኩም ባይኖሩ፣ ሶላሩም ባይኖር ደግሞ ባትሪያችን የሁለቱን ኃላፊነት ይረከብና ሙሉ የኤሌክትሪክ መስጠት አገልግሎትን ልክ እንደቀደሙት ሁሉ 380 ቮልት 50 ሀርድ ይሰጠናል። ሶስቱም ባይኖሩም ጀነሬተራችን አለ። ጀነሬተራችን ይነሳና ሙሉ ኃላፊነቱን ወስዶ 380 ቮልት 50 ሄርዝ ይሰጥልናል። ጀነሬተሩ በሚሰራበት ሰዓት ላይ ባትሪውን ካንድ ሰዓት እስከ አንድ ሰዓት ተኩል ቻርጅ አድርጎልን በዛን ሰዓት ላይ እንደገና ጀነሬተሩ ይጠፋል፣ ባትሪው ይነሳል። እንደዚህ እያደረጉ ቀኑ ቢነጋ ወይም ብርሃን ካገኘ ደግሞ ቅድሚያ የሰጠኑ ሶላሩን ስለነበረ ሶላሩን ቀደመው አገልግሎት መስጠት ይጀምራል ማለት ነው። ጠቀሜታውን ወይም ፋይዳውን ለምንት ለማለት በተለይ በገጠር አካባቢ ላይ ያሉ ኤሌክትሪክ ባልተዳረሰበት ተዳረሰበት አካባቢ ላይ የሚገኙ የህብረተሰብ ክፍሎችን በጤና በኢኮኖሚና የተሻለ ኑሮ እንዲኖሩ ያግዛቸዋል። በተለይ ደግሞ በእነዚህ አካባቢዎች ላይ አነስተኛና መካከለኛ ኢንዱስትሪዎች እንዲስፋፉ ትልቅ አስተዋጽኦ ያደርጋል። በናፍጣ ጀነሬተር ላይ ያለውን ጥገኝነት ይቀንሳል። በተለይ ናፍጣ በምንጠቀምበት ሰዓት ላይ ያለውን የድምፅና የአካባቢ ብክነት እሱን ይቀንስልናል። በነዚህ አካባቢዎች ላይ ገንዘብ ተቋማት ፋይናንስ ተቋማት እዚያ አካባቢ ገብተው እንዲሰሩ። በተለይ ደግሞ አሁን በገጠር አካባቢ ላይ የሶላር የኤሌክትሪክ መኪና ቻርጅ ማድረጊያዎች ለምሳሌ ባለ ሶስት እግር ሊሆን ይችላል፣ ሞተር ብስክሌቶች፣ እነዚህ ትላልቅ መኪኖችንም ቻርጅ ማድረጊያ ለማስፋፋት ሊያገዝ ይችላል። ይህ ፈጠራ ተግባራዊ ሊሆን የሚችል አዲስ እና በሙከራ የተረጋገጠ ሲሆን በጣም ኳሊቲ የሆነ ፕሮቶታይፕ ነው። ያሰራ ነው። ሶስት ፕሮቶታይፖች ናቸው። እነዚህ ፕሮቶታይፖች አሁን እነዚህ ብሬከሮቹ የአራቱንም የኃይል ግብዓቶች በማቀናጀት አውቶማቲክ በሆነ መንገድ እየቀያየረልን ቅድም ያለውን 380 ቮልት 50 ሀርዝ እንዲሰጠን የሚያስችለን ነው። ሶላሩ ከጣራ ላይ ስለሆነ ኮንትሮል ፓነሉ ነው ዋናው። ያንተ ስራ ከሶላሩ ይመጣና ባትሪው ነው ቻርጅ የሚያደርጉት። ባትሪው ቻርጅ ከሆነ በኋላ ዋናው ኤሌክትሪኩ የሚሄደው ከባትሪው ነው። የእኛ ግን ቀጥታ ባይፓስ ነው የሚያደርጉ ከሶላሩ ተቀይሮ 380 ቮልት 50 ሄርዝ ነው የሚያመነጭልን። ባትሪውን አይዞሌት አድርጎት እንደ ስታንድ ባይ በጣም የተወሰነ ቁጥር የምንጠቀመው አስፈላጊ ካልሆነ ሊቀርብ ሊቀር ይችላል። ግን ሲስተሙ ሁሉንም ኢንትግሬት አድርጎ ይሰራል ለማለት ነው። እናንተ ፈጠራ አሁን ሶላር ፓነሉ አይደለም፣ ጀነሬተሩ አይደለም፣ ባትሪው አይደለም፣ ግን እነኚህን የተለያዩ አራት የሀይል አማራጭ ግብአቶች ኮንትሮል አድርጎ ፕራዮሪቲ በመስጠት ፕራይመርሊ ከሶላሩ ከሶላሩ ብቻ የተለያዩ ነገሮችን ኢንተግሬት የሚያደርግ የመጠቀሚያ ሲስተም ነው ማለት ነው አይደል? ሲስተሙን ዲዛይኑ ያደርግ ነው እኛነን። አዎ ኢምፕልመንት ያደርግ ነው እኛነን። ያው የተለያዩ ስማቸውን ለመጥቀስ ባይመችም ግን በነሱ እርዳታ በነው። ይሄ ፕሮቶታይፕ የተሰራው ፕሮቶታይፕ አንድ ነው ያለው፣ አሁን 3 ነው ያለው። 3ቱን አሁን በተለያየ የሀገራችን ንብረት ላይ አየር ንብረት ላይ ወደ ውርጭ አንጮና ወደ ሱሉልታ አካባቢ ላይ ቀዝቃዛውን ቼክ ለማድረግ ወደ ሞጆ አካባቢ ላይ ሪፍት ቫሊን አየር ቼክ ለማድረግ ወደ ሰመራ ላይ ደግሞ ሙሉ ያለውን ቼክ ለማድረግ ሶስቱን የአየር ንብረቶች ለማድረግ ሶስቱን ነው ቼክ ያደርገን ያለን። ምንድነው ያነሳሳችሁ? የዚህ አይነት የተሰራ ነገር አለ እንደዚህ ተመሳሳይ እቃ ወይም ተመሳሳይ ሲስተም? አንደኛ አሁን ገበያ ላይ ያሉት ምንድናቸው? ሶላሩ ቀጥታ ባትሪው ነው ትልቁ ደግሞ የዚህ የቴክኖሎጂ ችግሩ ባትሪ ነው። አሁን አዲስ ሆነዋል ገብተው ራሱ በጣም በርካታ ችግር ያለባቸው አንደኛ ከገንዘብ ጋር የመጀመሪያ ክፍያውም ትልቅ ነው። ሜንቴናንስ ላይም በጣም ትንሽ ያስቸግራል። ሌላው ደግሞ አዲስ ሆኖ ቢመጡም ባትሪያቸው የሼልፍ ላይፍ ታይም አላቸው። ሼልፍ ላይፍ ታይሙ በባትሪ በዓለም አቀፍ ደረጃ አምስት ዓመት ነው። አዲስ ሆኖ ቢገቡም ብዙ ጊዜ ሼልፍ ላይፍ ታይማቸውን ውጭ ጨርሰው ብዙዎቹ የተወሰነውን አጋምሰው ስለሚመጡ እዚህ የተባለላቸው ጊዜ እንትና የቴክኖሎጂ ዋና ራስ ምታቱ ባትሪ ነው እኛ ያን ባትሪ አይዞር ይታረቅ ኢንቨርተር ይባላል ያኛው ቀጥተኛ የኃይል ፍሰትን ወደ ተለዋዋጭ ኃይል ፍሰት የሚቀይርልን ወደ ኤስ የሚቀይርልን 380 ቮልት የሚያመነጭልን እዛ ላይ አንደኛ ስማርት የሆኑ ሲስተሞች ነው ያሉት ኢንቨርተሩ ይህንን ስራ የሚሰራልን ሁለተኛው ደግሞ በጣም ስማርት የሆነ ፓወር ማኔጅመንት ሲስተም አለው ያን ፕሮግራሚንግ ነው ያስተካከልነው ባትሪ፣ ማለት እኮ እንደ ውሃ ታንከር ማለት ነው። የሶላር ባትሪው ማለት ነው፣ ኃይል ማጠራቀሚያ። በትንሽ በትንሽ ወን ሰፈር ውስጥ በትንሽ በትንሽ ጨልጨል እያለች ትመጣለች አይደል? ታንከር ያላቸው ቤቶች ልብስ ሲያጥቡ፣ የሌላቸው ይለምናሉ አይደል? ባትሪውን ካወጣ ወይ በፈለግነው ግሳት ውሃ ማግኘት አለብን እንደ ማለት ነው። ታንከራችን ካወጣ ወይም ደግሞ መለመን አለብን ይሄ በተግባር ታንከር ማምጣት አለብን ማለት ነው። የአንተ ባትሪ ከወጣ ያቺ ጭልጭል እያለች የምትመጣው ማለት ምንድን ነች? ጻሃይ ሶላሩ አይደለች? የፀሐይ ብርሃን በፒቪ ተቀይራ ትንሽ ትንሽ ስለሆነች የምትመጣው? ያችን ባትሪ ባትሪው ውስጥ አስቀምጦ ኢንቨርተሩ ሲፈለግ ወደ ኤሲ ቀይሮ ከዛ ባትሪ የሚወጣውን ዳይሬክት ከረንት ወደ ኤሲ ቀይሮ ያከፋፍላል፣ መብራት ያበራል። አሁን ባትሪውን ካወጣው የሚቀመጥበት ቦታ ምንድ ነው? ይሄ የተለመደው ነው። አሁን አሁን ሁን ያልተለመደውን ነው። ያኛው ምንድን ነው? እኛ የሚቀመጥ አይደለም። አሁን ምንድ ነው የሚያደርግልን? ለምሳሌ ቀን ላይ አሁን የሚሰሩ ወፍጮ ቤቶች ቢኖሩ ቀን ላይ ባትሪ አልፈልግም። ማታ ነው ባትሪ ፈልግ አይ ቀን ላይ አትሰደኛ ቀርጋ እኔ ማታ ነው ይፈልጉ ቀን ላይ ከሆነ ቀጥታ ባይፓስ ነው የሚያደርገው። ማታ ላይ ባካፕ አለን። አሁን ቅድም ባትሪ አሁን አራት ያህል ድግባቶች ባካፕ አሁን ሲፈለግ ለምሳሌ ቀን ላይ የሚሰጠን ምን ሲፈለጋል። ፀሐይ ሲጠልቅ ጄነሬተር ላበራ ነው ማለት ነው። በየቀኑ አይደለም፣ ራሱ አውቶማቲክ ነው። ከተፈለገ እኔ ለማብራት ነው እንዴ? እናንተ ነው ፈልጋለኝ። ችግር የለብኝም። ፀሐይ ሲጠልቅ ይጀበራለሁ። ፀሐይ ሲጠልቅ መብራት የሚያበራ ነገር ነው አይደሉ? ባትሪኮ ማብሪያ ማጥፊያ ጋር አይገናኝም። ሀይል ማከማቻ፣ ልክ እንደው ውሃ ማከማቻ። ያንተ ሲስተም ውስጥ ማከማቻው ኃይል ማከማቻው የት ነው ያለው? ጄኔሬተር ውስጥ ነው ያለው። ነዳጁ ነው እሺ አንተ እንድትናገረው ነው እንጂ እኮ ግልጽ ነው። የተከማቸው ነዳጁ ነው። ስለዚህ ነዳጅ ነው ማለት ነው። በባትሪ ቦታ ነዳጅ ነው። ባትሪም አለ አይደል? ባትሪ አለ። መጠኑ ከእንትን ይበል እንጂ ባትሪው አለ። በአራት የኃይል ግብአቶች ብለን የለ? አንደኛው ሶላር ነው፣ አንደኛው ኤሌክትሪክ ነው፣ አንደኛው ባትሪ ነው፣ አንደኛው ጀነሬተር ነው። እነዚህ በማሰራሰር ወይም ሃይብሪድ በማድረግ ነው ኤሌክትሪክ 380 ቮልት የሚሰጡ እንደዛ ነው። ደ ሜጀር ኮንሰፕት ኢዝ ሃይብሪድ የሚለው ነገር ነው ማለት ነው። ሃይብሪድም ነው። አሁን ለምሳሌ ባትሪውን ብንጠቀም 10 ኪሎ ዋት፣ ለምሳሌ እኔ አንድ ቤት ቢኖረኝ እስከ 24 ባትሪ ነው የምጠቀመው። እዛ ላይ ግን አራትም ሊሆን ይችላል እንደ ሰውየው ፍላጎት፣ ማታ ላይ እንደሚጠቀመው ሁለትም ሊሆን ይችላል። ባለ 5 ኪሎ ዋት አሁን ገበያ ላይ ያለው 5 ኪሎ ዋት ባትሪ ያለው አዎ አምስት ኪሎዋት ፒቪ አለ። እንዳልከው ልክ አሁን እንዳንተ ጀኔሬተር ሪኮመንድ የሚያደርጉ አሉ፣ ግን ዋናው ኤሌክትሪኩ ነው። ኤሌክትሪኩ ባትሪውንም ቻርጅ ያደርጋል። ሶላር በሌለበት ጊዜ የመጀመሪያው ኤሌክትሪክ ቻርጅ ያደርግ ነው። ባትሪው ሶላሩም ኤሌክትሪክም በሌሉበት ጊዜ ነዳጅ ከመጠቀም ባትሪ እንጠቀም ነው። አሁን ገበያ ላይ ያለው እንደዛ ነው የሚለው ያንተ አሁን ገበያ ላይ ያለው አሁን ለምሳሌ ሶላሩ ቀጥታ ባትሪውን ብቻ ነው ቻርጅ የሚያደርገው እንጂ ባይፓስ አድርጎ ኤሌክትሪክ አይሰጠንም ገበያ ላይ ያለው የእኛ ሲስተም ግን ቀን ቀን ላይ ሶላሩ ቀጥታ ባይፓስ አድርጎ ኤሌክትሪክ ይሰጠናል ከዛ የተረፈው ደግሞ እኛ ካልኩሌት አድርገን የምናስገባው አለ። ያለችውን የተወሰነች ባትሪ ቻርጅ ያደርግልናል። ለመቼ ሲጠፋ እንደ ባካፕ እንድንጠቀሙበት ከሶስቱ አንዱ ባካፕ ማለት ነው ከሶስቱ አንዱ ባካፕ እናንተን ኮስት ያደረጋችሁ ስንት ነው አጠቃላይ? ሶስቱን ወደ 20 ሺህ ዶላር አካባቢ። እኔ ምን ቆይ፣ ምን በደለናችሁ ነው? በአንድ ዩኒት 3.5 ሚሊዮን ብር እምታተርፉብን ገና ልትጀምሩ ነው፣ ሽያጭም አልጀመራችሁ። 50 ዩኒት እንሸጣለን ብላችሁ ተቀምጧል እዚህ ጋር እና የምር ገዢ አግኝታችኋል? ፈርቼ እኮ ነው፣ ቀጣይነቱ አስክቶኝ ነው። ማለት 50 ዩኒት 176 ሚሊዮን ብር ማትረፍ ይፈልጋሉ። ለምሳሌ አለ 5 ኪሎ ዋቱን እስከ 180 ሺህ ብር ታርጌታቸው፣ ሆስፒታል ምናምን ስለሆነ እሱ ላይ ፎከስ ብናደርግ አይደል? እሺ የሆስፒታሉ ስንት ነው? እስከ 1.5 ድረስ ይደርሳል። ሙሉ ኢኩፕመንቱን ኦፕሬት የሚያደርገው ማለት ነው፣ በግምት ነው። የሶላር ቴክኖሎጂውን ችግሩ ምንድን ነው? ከድርጅቱ ፊድባክ ተቀብለ ነው ካልኩሌት አድርገ ይህን ያህል ኪልዋት ያለው መሳሪያ አለኝ እስከዚህን ሰዓት ይሰራል ብሎ ካልኩሌት ካደረግ በኋላ ዲዛይን አድርገን ነው ይሄን ያህል ሶላር ያስፈልገዋል፣ ይሄን ያህል እቃ ያስፈልገዋል ብለን የምናደረግለት ና ዋጋው ለመተንበይ ትንሽ እንትን ፍሌክሰብል ነው። ዋጋው አንድ ኪሎዋትም ሆነው ማለት ነው አንድ ቢዋይዲ ታወጣለች ወይ ማለት ነው? በቃ አንድ ቢዋይዲ አሁን ስንት ነው? ሶስት ሚሊዮን አካባቢ ነው ቢዋይዲ ነው። ቢወድ ምን እንደሆነ ነው እንጂ ያንተ ታርጌት ሆስፒታሎች በጣም ተቋማት ስለሆኑ ወደዚህ ሊመጣ የሚችል አይደለም። በጣም ግዙፍ ነገር ነው። የተለያዩ ወይዘሮች ላይ ሞክራቸዋል ምናምን፣ በጣም አሪፍ ነገር ነው። ወደሚቀጥለው ዙር ካለፍክ ግን ታስብበታለህ ፋይናንሻል ላይ ያለውን ከባልደረቦች ጋር ተመካክራችሁ እኛ እያልክ ስለሆነ የምታወራው ብዙ እንደሆናችሁ ነው እየገመትኩ ያለሁት። እና እኔ በጣም ጥሩ ሆኖ ስላገኘሁት ሰማንያ አገምት ሙያዬ ስለሆነ ገብቶኛልና 99 እኔ ሙያዬ ስላልሆነ ገብቶኛል እና የተሰራው ነገር በጣም ግልጽ ነው። ምን አስባችሁ ነው የመጣችሁት? እዚህ አሁን ጫፍ ላይ ወደ ስራ ለመግባት የመስሪያ ቦታ መሰረተ ልማት የተሟላለት ለዚሁ አሰምብል የሚሆን የአዲስ አበባ መስሪያ ቦታዎች ኤጀንሲ ሰጥቶናል እና ያንን ለማስጀመሪያ የሚሆኑ የምንፈልጋቸው ማሽኖች አሉ። ፍላጎታችሁ ግልጽ ነው። የሰራችሁትን ነገር በጣም ዶክመንታችሁን በጣም ወድጄዋለሁ። በጣም ክሊን ነው የተሰራው ዶክመንት። የተወሰነ ማርኬት ላይ ኒሽ ማርኬት ፈልጋችሁ ነው መስራት የምንፈልጉት። ስለዚህ ማርኬት ስትራቴጂያችሁ በጣም ጥሩ ነው። አምስትንን ሶስት መሀንዲስ አለ ሁለት አንዱ ቢዝነስ ስትራቴጂስት ነው። እንደምን ደግሞ እነዚህ ስለ እኔና የሃ ሁለት ቢጤ አለ ማለት መጀመሪያ የሰጠኋችሁ የነበረው ቁጥር 85 ነበረና ያወራህ ነው ነጥብ የሰጠሁት ስለዚህ 90 ይያለ ነው ወገብ ነው። ያ በዋነኛነት ነጥብ ሶልቭ የሚያደርገው ፕሮብሌም የኢነርጂ ሪሊያቢሊቲ ወይም ደግሞ የኢነርጂ ሶርስ አስተማማኝ እንዲሆን ማድረግ። ምክንያቱም ከኤሌክትሪክ ስትለው ይጠፋል፣ ከሶላር ስታረገው ማታ ሲሆን ደመና ሲሆን እነዚሁ ችግር አለ አይደለም ሁሉም ጋር ስትሄድ ችግር አለ። የሁሉንም ችግር አንድ ላይ አሰባስቦ በማምጣት ሪላያብል የሆነ የኢነርጂ ሶርስ መስጠት ነው የእናንተ ሲስተም የሚሰጠው። በተለይ ደግሞ ለሆስፒታል፣ አካባቢ ሴንሲቲቭ የሆኑ ኤሪያዎች ስለሆኑ ለነኚህ ለነኚህ የኤሌክትሪክ መጥፋት ለሌለበት አካባቢ የሚጠቅም ሲስተም ነው ያመጣኸው ማለት ነው። በዚህ ልክ አላስረዳህንም ብዬ አስባለሁ። ስለዚህ ላላስረዳህበት ፔናላይዝ አረጋለሁ እና ታግዬ ነዋ አይገባኝ ኤኒዌይ የሰራችው ስራ በጣም ጥሩ ነው። ብዙ ችግር ይፈታል ብዬ ነው የማስበው በአይነቱም ደግሞ ሌሎች ሊኖሩ ቢችሉም ግን ለኛ ሀገር ሬሌቲቭሊ በአንጻራዊነት አዲስ ተብሎ ሊወሰድ የሚችል ነገር ነው። ተግባራዊነቱን ኦልሬዲ ልምዱም ያላችሁ ስለሆነ የሰራችሁ ስላሳየህን ራሱ ቦታም ወስዳችኋል ምናምን። ስለዚህ ዶክሜንታችሁን ጥሩ እነዚህ ሁሉ ይዤ እኔም ዘጠና ቢዋይዲ ትንሿ ስንት እንደሆነች ታውቃለህ? አሜሪካ መጀመሪያ መታ ሰው ሁሉ ስታስደነግጥ ብዙም ገበያው ላይ ያው ገደሏት እንጂ 10000 ዶላር 10000 ዶላር ነው ማርኬት የተደረገችው፣ የዛሬ አመት አንድ አመት ተኩል ምናምን አካባቢ አሁን የለችም። ደንግጠው ማለት ነው። አሁን አንተ 10 ኪሎ አት 20 ዶላር። ሶስቱ ፕሮቶታይፖች አዎ። እኮ ስንት ልትሸጥ ነው ያሰብከው? 3.5 ሚሊዮን። ከውስጡ እኮ በኪሎዋት ካላወጣ ነው በኪሎዋት ስንት ነው ሲስተም ሚሊዮን ካላወቅን፣ ይሄ ነገር ኦቨር ፕራይስድ ይሁን አይሁን ማወቅ ይችላል። ኦቨር ፕራይስድ ከሆነ ፊዚቢሊቲው ዝቅተኛ ስለሆነ አንድ ነገር ርካሽ ከሆነ ነው አይደለ? አንድ ሰው የሚፈልገው እንጂ መብራት እኮ ችግር ላይ እንደሆነ ሁሉም ሰው ያውቃል። በቀን ውስጥ የማይጠፋበት ሰው አለ? የለም አይደል? ሁሉም ሰው ያውቀዋል። የትም ቦታ ቢሆን መሀል ከተማ እንኳን ይጠፋብሃል። እና ይዛ የመጣሁ ነገር እኔ የዛን ያህል እንደዚህ ኢምፕሬስ አላረገኝ ከመኪናው ጋር የሚነጻጸር አይደለም። ለምሳሌ ያህል አምስት ኪሎ ዋት አምስት ሰው ቢፈልግ ዋጋው አንድ አይሆንም። እንደ ሰውየው ፍላጎት ሊሆን ይችላል። ለምሳሌ አምስት ኪሎ ዋት ሆኖ ያለው እቃ ለስንት ሰዓት ይስራልኝ ይላል። ለምሳሌ ያህል ለስምንት ሰዓት ይስራልኝ ብሎ አምስት ኪሎ ዋት እና ለአራት ሰዓት ይስራልኝ ብሎ አምስት ኪሎ ዋት የሚግብአቱ ያሉት ግብአቶች አንድ አይደሉም። ለዚህ ዋጋ ሁለቱ ብዙ የሚገናኙ ነገሮች አሉ። ያ ሸክም ነው ሎድ ነው። አሁን ስለ ጄኔሬሽን ነው የምናወራው። አዎ እቃዎቹ ነው ፕራይሳቸው፣ ፓወሩን ስለማቅረብ ኢንስታሌሽኖቹ አሉ፣ የሚተከሉበት ቦታ አለ። እነዚህ እነዚህ ነገሮች ተገናኝተው ዋጋው የሚገባው ዘላይ ነው። ከመኪና ጋር ኮምፔር ማድረጉ የተሳሳትኩት ነገር ሊኖር ይችላል። ለማረሚያ ጊዜ ለማግኘት 65 ሰጥቻለሁ። ሰማንያ አራት ነጥብ ስምንት ከመቶ በማምጣት ሃይብሪድ ሶላር ጄኔሬተር በመስራት ኃይለልዑል ይትባረክ አንደኛ በመሆን ቀጣዩን ዙር ተቀላቅሏል። እንኳን ደስ ያለ። እጅግ በጣም አድርገን እናመሰግናለን።